የኦሮሚያ ክልል የሶስተኛ ሩብ ዓመት የመንግስትና የፓርቲ የስራ እቅድ አፈጻጸም ግምገማ በአዳማ እየተካሄደ ነው። በመድረኩ በሶስተኛው ሩብ ዓመት ታቅደው በስኬት የተከናወኑና ያልተሳኩ ስራዎችን በአግባቡ በመገምገም ለቀጣይ አመራሩ ትምህርት ሊወስድ እንደሚገባም የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ ተናግረዋል። መድረኩ በቀጣይ ወራትም የሚሰሩ ስራዎችን ለመፈጸም አቅም የሚፈጠርበት መሆኑንም አንስተዋል። ራዊን ኬኛ ኩርማኖ ሰደንደር በኒ ማል ረጅራ ከንጀሉ ከና ስሪት ብልችና በተጠናቀቀው ሶስተኛ ሩብ ዓመት የነበረን አፈጻጸም ምን ይመስላል የሚለው በአግባቡ መታየት አለበት። በዞን በከተማና በየሴክተሩ ክንውናችን ምን ላይ እንዳለ በአጠቃላይ መገምገም አለበት። ሌላው የተሳኩ አፈጻጸሞች እንዴት ተሳኩ? የሚለውና ክፍተት ያለበትን ለምን ሆነ የሚለውን መለየት ይገባል። ከስኬቶቹና ከችግሩ መማር ከቻልን እሱ ትልቅ አቅም ስለሆነ በደንብ ማየት አለብን። አሁን በቀሪ ወራት የቀረንን ተግባር እንዴት እንፈጽማለን የሚለውን ማሰብም ያስፈልጋል። እንዴትስ ያልተሳኩ ስራዎች ይስተካከላሉ የሚለውን አመራሩ በጥልቅ ማየት ይኖርበታል። በክልሉ በተሰሩ የልማት ስራዎች ሰፋፊ ተግባራት የተከናወኑበት መሆኑም ተነስቷል። በችግር ውስጥም መፍትሄ መስጠት የሚችል አመራር መሆን ይገባል ያሉት ርዕሰ መስተዳድር ሽመልስ አብዲሳ እድሎችን መጠቀም የሚችል አመራር ያስፈልጋልም ብለዋል። ቢታምርጋን ወጎተን ደርበን ወጆጀተኒን ናኑን ከየሰርካ አደዳራ ተርገም ባለፉት አመታት በተለያዩ የክልላችን አካባቢዎች የተሰሩ ስራዎች በተለያየ ደረጃ ላይ ነው የሚገኙት። ነገር ግን በርካታ የልማት እንቅስቃሴዎች አሉ። ባለው የስራ እንቅስቃሴ ውስጥ የሚገጥሙ ፈተናዎችን ተጋፍጦ ባሉት እድሎች ታግዞ ድል የሚያስቀጥለው አመራሩ ነው። ህዝባችን የሚመራው ካለ ተአምር መስራት እንደሚችል አስመስክሯል። ምንም አይነት ችግሮችን ህዝባችን እንደሚፈታ አይተናል። ኦሮሚያ ክልል ላይ ብዙ እድል እንዳለ አመራሩም ተምሯል። ሌላውም አካል ተረድቶታል። ነገር ግን ሁኔታዎችን ተረድቶ ከስሩ ያለውን አካል በሙሉ አስተባብሮ ህዝብ አንቀሳቅሶ ከሚፈለገው ደረጃ ላይ ማድረስ ነው ዋናው ጉዳይ። በሶስተኛው ሩብ ዓመት የስራ ክንውን በርካታ ስኬቶች የተገኙበት መሆኑንም የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍ ያለው ተፈራ ተናግሯል። ሆጂወን ኩርማነ ሰደፋ ከነኬ ሰጥቶ ጀን መዳሊ ሄዱ ኩርማኖ ተደርበንር በሶስተኛ ሩብ ዓመት ስራችን በብዙ መለኪያዎች ከሁለቱ ሩብ ዓመቶች ብዙ መሻሻል አሳይተናል። ከመንግስትና የፓርቲ ስራዎች ውስጥ የቀበሌ አደረጃጀት ስራችን መሬት እንዲስ ተደርጓል። የቀበሌ አመራሮች ቢሮና የመኖሪያ ቤት ግንባታ ተሰርቷል። በሌላ በኩል ደግሞ ውይይትና ስልጠናዎችና የህዝብ ሞቢላይዜሽን ያለምንም ችግር በሰፊው ተከናውኗል። የመልካም አስተዳደርና የአገልግሎት አሰጣት ችግሮችን ለይተን መፍትሄ በመስጠት የተጀመረው ስራ አበረታች ውጤት ታይቶበታል። እንዲሁም በክልሉ የህግ የበላይነትን በማስከበር ረገድ በበርካታ ቦታዎች ውጤት ማስመዝገብ ተችሏል። እነዚህ ስራዎች በሙሉ እንዲህ በተሳካ ሁኔታ እንዲሰሩ በየደረጃው ያለው አመራር በብዙ ውጣ ውረድ ያሳካው ነው። የክልሉን ገቢ ለማሳደግ የተሰሩ ተግባራት ስኬታማ እንደሆኑም በመድረኩ ተነስቷል። በተለያዩ የግብርና ኢኒሼቲቭ ስራዎች በክልሉ ምርትና ምርታማነትን ለማሳደግ በርካታ ስራዎች መሰራታቸውን በሪፖርቱ ቀርቧል። የሶስተኛ ሩብ ዓመት ግምገማ ለቀጣይ በጀት ዓመት አመራሩ ያቀደውንና ያደረገውን ዝግጅት የሚፈተሽበት እንደሆነም በመድረኩ ተነስቷል።